ወይስ ሆን ብለን ለማይፈልገ ነው ው አራተኛ መጫወት እየተባልክ ነው። ኮሜንቱ እንዳለ እንዴ። ምን ነው ያንተ ወዲንስ አይጽፍም እንዴ ኮሜንት? አራተኛ ኮ እያልኩ ነው። ፈርተው ነው

ያው አዲስ ቲክቶክ ልማርልሽ። እኔ ቆንጆ ብስራት አመሰግናለሁ። ጌ ስና የኔ ውድ ፋሚሊዎች በደንብ ታብታብ እያደረጋችሁ፣ እሺ። በደንብ ታብታብ አድርጉ። በደንብ ታብታብ አድርጉ። አመሰግናለሁ። ሳቂ ሳቂ ኩፌ አመሰግናለሁ። ሳቂ ኩፌ እኔ አፍያ ሀዊ ቴንኪው ሁላችሁንም አመሰግናለሁ። በጣም አመሰግናለሁ። የኔ ማሮች በደንብ ታብታብ አድርጉ። እሺ። ያስ እንደዛ በደንብ ልዩነት እየፈጠራችሁ አመሰግናለሁ። በጣም ሚን ቆንጆ ገኒ ከልብ አመሰግናለሁ። አመሰግናለሁ የኔ ማር የኔ ናት። አመሰግናለሁ በጣም በጣም ቴንኪው። በደንብ ታብታብ አድርጎሽ ጎበዞች። ወዬ የኔ ማር ይኸው። ወዬ አልኩሽ፣ የኔ ቆንጆ ቲንክ ዩ ዋ ዩ ሶ ማች

እና አሳቡ ምን እንደሆነ በጽሑፍ ንገሪኝ ፕሊዝ። እኔ መርዳት ካለብኝ ልርዳ። እኔም ማገዝ ያለብኝ ነገር ይኖር ይሆናል እና ረፉ ለመሀል አመሰግናለሁ። ሀቡ አመሰግናለሁ፣ አመሰግናለሁ። ታብታብ ያደርጋችሁ። እሺ በደንብ የኔ ፍቅሮች፣ ማይ ስዊትስ ፋሚሊ ቴንኪው ሶ ማች። አመሰግናለሁ፣ አመሰግናለሁ። ወይኔ ጮኩ ከምሽቱ ስድስት ሰዓት ሆኗል። አታስጭውም አመሰግናለሁ አመሰግናለሁ። በጣም ቴንኪ ዩ። እሺ፣ ቆይኔ አሁን ይሄን ነገር ምን ያደርግልኛል ደግሞ። በምታግሩ በጣም አመሰግናለሁ። በደንብ ታብታብ ያደርጋችሁ። በጣም ደስ የሚል ዲፈረንስ ነው ያለው እና አሁንም በደንብ በደንብ በደንብ በደንብ በደንብ በደንብ እሺ ትአ ምን ልሁንላችሁ? አሁን መሄድ ትችላለህ። እሄዳለሁ እያልተነ እንድትረጅ ስለፈለኩ ነው። ኧረ እየሄድክ ብራዘር፣ አይ ሶስት፣ አላስነጋውቅም። አንዴ አላስነጋውቅም። በጣም ነው እማመሰግን። አሁን ከፋሚሊ ጋር ታይም እንዲኖረኝ ስለምፈልግ ለኔና ለፋሚሊዎች ታይማችንን ትለቅልን። ማን እንደምናስወጣ ማን እንደሚወጣ አብረን እናያለን። መልካም ጊዜ ዊዲዲት ሲኔ በጣም ነው መወዳችሁ። በጣም ነው ማመሰግናችሁ ምን ልበላችሁ በጣም ነው መወዳችሁ እግዚአብሔርን አመሰግናችኋለሁ በጣም በጣም ነው ደስ ያለ አይነት እውነት ሰገጠብኝ ለማንኛውም ብዙ ጊዜ ማለት ነው ምን ያሉ ሰዎች ናቸው? ምሳዬ የተመረጡ ሰዎች ምናምን ብዙ እንትን ይበዛባቸዋል፣ ታውቃላችሁ፣ ውጊያ ይበዛባቸዋል። እኔ አሁን በኔትወርክ ብትሉ በአምስት መቶ ብሩ ብትሉ የውጊያ ማአት ነው፣ ውጊያ ታውቃላችሁ። በዚህ በዛ በዚህ በዛ እንዳላሸነፍ ያተዋጋኝ የለም ደግሞ። እሱ ወጥቶ ፈርታ ነው። ማን ነው የሚፈራው? እኔ እኔ አይደለም፣ አሸንፌ ተሸንፌ አልፈራም። እሺ ለማንኛውም ልንገራችሁ ብዬ ነው። ዩኒቨርስቲ የኔ ፋሚሊዎች እንደዚህ ናቸው። እንዲህ ነው የሚያኮሩት። እሺ አውርተው አይደለም በተግባር ነው የሚያኮሩት። እሺ ልንገራችሁ ብዬ ነው። ለማንኛውም የኔ ፋሚሊ ውድድ ነው ማድረጋችሁ እሺ። በጣም ነው መወዳችሁ። እግዚአብሔርን በእርግጠኝነት መጀመሪያ ገብቼ ስለወጣኝ ይመስለኛል ነገሮች ብልሽችት ያሉት እና የመጀመሪያውንም አልሸነፍም ነበር አንድ ሁለት አንድና ሁለት ማለት ነው እና አዚንክ ሶስተኛ ሲያዩት አራተኛ ንድገም ስንባባል ፈሩ መሰለኝ። ለአራተኛው ቤስቶፍ ስሪ ንድገም ካለ ኦኬ አርጉኝ። ቤስቶፍ ስሪ ለሁለተኛ ጊዜ ደገምን። ሶስቱንም ሳላስነካ በዜሮ በባዶ አስወጥተናል። ሶ በጣም ነው ወዳችሁ። በጣም ነው አመሰግናችሁ። የእኔ ፍቅር ብስራት አመሰግናለሁ። የእኔ ማር ያኔ ምን ልበላችሁ? ምን ላውራ? እውነት እግዚአብሔርን በጣም ነው ደስ ያለኝ። በጣም የኔ ውድ ፋሚሊዎች በጣም ነው ያኮራችሁኝ። እኔ እንጃ ምን ብዬ ላስረዳችሁ? እሺ፣ እተኛለሁ በቃ። ተኘ ውዴ፣ እተኛለሁ አሁን። ማሸንፍ ያለሁ ደህና በደንብ አድርጌ ነው እንጂ ቢተኛው በዚህ እየተገላበጥኩ በዛ እየተገላበጥኩ ካልስ መለጠኝ በሁሉም ቦታ እንድ እየተገለባበጥኩ በደስታ ነው የምተኛው። ዛሬ በደስታ በሆዴ ራሱ እንዳለ። እንዴት ናቸው? ደህና ናቸው ናቸው። ውሃ እየጠጡ ነው። ሻይ ነው ቡና ነው ምን ይምጣላቸው? እኛ ቤት ብዙ ነገር አለ። ምን እንታዘዝ በሉልኝ። እውነታችን ነው። ጣፉ እንዴ! አረ ተው፣ እንደዚህ አይደረግም። ምስራትዬ ዴንጌ ሰሞች እኔ ጋ ውሃ አለ ውሃ፣ ሄለ ጤንነትም በጣም ቆንጆ ነገር ነው። በሳይንስ የተረጋገጠ ነገር ስለሆነ ብዙ ሰዎች ሞክረውት ቆንጆ ነው ሲሉ ሰምቻለሁ። ተልባ ከስር ተልባ እያልሽ እየጻፈች ነው። ተልባ ቆንጆ ነው። በጣም ነው አመሰግናችሁላችሁ። ግን ይኸውላችሁ እናንተ እኮ እዛው አካባቢ ስለሆናችሁ ማለቴ እኔ ከዚህ እዛ እስከምልክ ድረስ ወይ ሊበላሽ ይችላል፣ በእርግጥ አይበላሽም፣ ወይ ሊበላሽ ይችላል፣ ወይ ደግሞ የሆነ ነገር ሊሆን ይችላል። ግን እናንተ ለምን አታቀብሏቸውም? እውነት፣ እንደ ሀሳብ እንደ ሀሳብ ነው፣ ብታቀብሏቸው ያው ለወገን ደራሽ ወገን ስለሆነ መተባበር ጥሩ ነው እ አይመስላችሁ እንደዛ ነው እና እያስገባል እያስገባችኋቸው ነው የሚባለው ወይስ እየረዳ እያገዛችኋቸው ስማልድ በጣም ነው ማመሰገናችሁ እግዚአብሔርን በቃ ተመችቶታል፣ ነው የምልሽ። እና አንቺ ጋሁኑ ባይመቸው ራሱ እኔ እና ተስማምቶኛል፣ እባክሽ ለጥቂት ጊዜያቶች ፍቀድልኝ። አንቺ ጋሁኑ ባይመቸው ራሱ እኔ እንጃ። ይገርመኝ ነበረ። የምሬን ምርጥናት እኮ ነው ያገኘው። ደግሞ አምረብሻል ታዬ ዛሬ ምንድን ነው ውበቱ እንደዚህከላይ ነውአምእና እና ደስ ይላል ግን ደስ ብሎኛል